ያጓደኛ እሱ ባለው ካሳ እንደ ጃፓን ቆሻሻ ጽድቅ ትበል ግሩም ዘነበ የሚተውንበትን እያዩ ፈንገስን ብዙዎቻችን አይተነዋል። ታዲያ ስንቶቻችንን እያስመዘገብኩ ነው የሚለው የአውግቸው ተረፈ አጭር ልቦለድ ድርሰት ለዚህ ግሩም ዘነበ ለሚተውንበት የእያዩ ፈንገስ ተውኔት መሠረት ነው እንደሚባል የምናውቅ እያዩ ፈንገስ እብድ ካራክተር ነው እብድ ስለሆነ የፈለገውን የመናገር ነፃነት ያገኘ ካራክተር። ታዲያ ለእያዩ ፈንገስ ተውኔት መሠረት የሆነው እያስመዘገብኩ ነው የሚለው ጽሑፍ ደራሲ አውግቸው ተረፈ አንድ ወቅት ላይ አብዶ ነበር። ሁኔታውን ጋሽ ኃይለመለኮት መዋዕል እንዲህ ያወሳዋል። በዚያች የንባብ ቤት ስመላለስ ከአቀማመጥ ጀምሮ በመልክ ጭምር የሚመሳሰሉት ጋሽ ስብሃት ለአብና እርሱ ያላቸውን ፍቅርና ከበሬታ ስለማውቅ የእርሱን ማበድ ስሰማ ለጋሽ ስብሃት በጣም ደነገጥኩ። ጭራሽ ደግሞ ህሩይ ሸሚዙን ቀዶ ሲሮጥ ከራሱ ጋር ሲለፈልፍ አየውት። ወደዚያች የጥበብ ቤታችን ሄድኩ። እንዳሰብኩትም ሚናስ ባይኖርም ጋሽ ስብሃት መጽሐፍ ይዞ ሚናስ ቤት ተቀምጧል። እንዴት እንደምጀምር ስፈራ ስቸር ቆይቼ ጋሽ ስብሃት ህሩይ አበደ አልኩት። የሚያሳየውን የአካል ለውጥ ስጠብቅ ጋሽ ስብሃት ሳይሞቀውም ሳይበርደውም ስመለከት ከኔ ቀድሞ የነገረው ሰው ይኖራል ብዬ አስብ። ወዲያው ግን ጋሽ ስብሃት ካቀረቀረበትም ቀና ሳይል ደክ እሰይ አለኝ። ጭራሽ ምንም ሳይመስለው ጋሽ ስብሃት ሰምተኛል። ህሩ ያበደ ጨርቁን ጣለ፣ ብቻውን መንገድ ለመንገድ እየጮኸ አየሁት። ነው እኮ የምልህ አልኩት። እንኳን እሰይ ሰላም፣ ጤና ይስጥልኝ የተከበራችሁ ተከታታዮቻችን። ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዷችን። በመግቢያችን የጠቀስነውን አውግቸው ተረፈ እናነሳለን። ቡክፎሮን ላይ በመጻፍ የምናውቀው ቴዎድሮስ ሸዋን ግዛው ዘርጋው ስለ አውግቸው ተረፈ ማበድና ቀደም ሲል መግቢያ ላይ ያስደመጥናችሁን የስብሃት ገብረ እግዚአብሔርን እንኳን አበደ ነፃ ወጣ ማለትን አስመልክቶ አንድ ጽሑፍ አጋርቶ ነበረ። የሰው ልጅ እስረኛ ነው ይለናል ስብሃት። ሌላ ነፃ መውጫ መንገድ ከሰተልኝ የዘነጋሁት እብደት ነበር። ይሄ በየመንገዱ ጨርቁን ጥሎ የሚንገላወደው እብድ ከብዙዎቻችን የተሻለ ነፃነት አለው። በእርግጥ ይህ ነፃነት ማኅበራዊ ነው። ትልቁ አብነትም ግሪካዊ ዲዮጋን ነው። ይህ ጥንታዊ ፈላስፋ በብዙዎቻችን መስፈርት የለየለት ንክ ነበር። ዲዮጋን አንደኛውን ሰንሰለት ሰብሯል፣ ሲል ይቀጥላል አውግቸው ተረፈ። በዚያ የእብደት ጊዜ ውስጥ ሳለ ያየውን፣ ድንገት በህሊናው ይከሰት የነበረውን የእብደት ዓለም አስተሳሰብ እብዱ በሚል ርዕስ ከትቦ ለንባብ አብቅቶታል።